አየር ኃይልም ማለት ያለብህ ተረጋጋ፣ አስብ፣ እንደ ሰው አስብ እና መሪዎቹ ባዘዙ ቦታ ሄደህ አትኩስ፣ ህፃናት ላይ ቦምብ አትጣል፣ ምን ላይ ቦምብ አትጣል ነው እንጂ የሚባለው። እናንተ ፈምሱ ሰግጣችሁ ነው ምትፈምሱ ካልከው አየር ኃይል ከባህር ዳር ተነስቶ፣ አየር ኃይል ከአፋር ተነስቶ፣ አየር ኃይል ከደብረ ዘይት ተነስቶ ትግራይ ሲመጣ ይዞ የሚመጣው ቦምብ ነው። ሰንበት የሚጠጡ ቄሶች ላይ ምዕመናን ላይ መዋለ ህፃናት ትምህርት ቤት ላይ ነው የሚጥልልህ። ፈምስ ብለዋል ይሰግጣል። ሰግጦ ነው የሚሄደው። ገበያ ላይ፣ ሆስፒታል ላይ ነው የሚጥልልህ። ተዛው ትላለህ። ደግሞ አውሮፓ ወጣ ካናዳ ወጣ እየየ ው ትላለህ። ሰግጥ እያልከው ፈምስ እያልከው እና አየር ኃይል ወታደር ሰግጥ ፈምስ አይባልም። አይምሮ ያዝ ልብ ግዛ። ስርዓት ያልፋል፣ ገዢዎች ያልፋሉ፣ ሀገር ትቀጥላለች። ወታደር ደግሞ ወታደር ነው መሆን ያለበት፣ የፖለቲካ ፓርቲን መሆን የለበት። አሁን እዚህ አየር ኃይሎችን ስታገኝ ይህን እድል ብታገኝ መንገር ያለብህ ያ ነው። እሱ ግን የሚላቸውን እንስማ ከመጀመሪያው ሲመጣ ነው መጥቶ የሚላቸውን እንስማ ከመጀመሪያው አድርገው በትግርኛ መዝሙር ዞፈን የተቀበሉት

አንዳንዶች ደግሞ እንዳት በእናት ምን ያደርገዋል፣ በምክር አስመስሎ ዝርቅያል። ስለዚህ እታችሁ የየራሳቸው እምነት ይዛችሁ ማለት ነው ትሰግዳለ። ጌታ አባ ይበቃል። እንግዲህ ይሄንን ያደረጉት የአየር ኃይል ሰዎች በሙሉ በቁጥጥር ስር ውለዋል የተባለው ምክንያቱም የተከበረ ትልቅ ተቋም ስለሆነ ማለት ነው። እንዲሁም ከዚህ በኋላ የሰማሁት ወደ እንትን ይገባል ነው የሰማሁት። ምንድን ነው ስሙ ፓርላማውም ጠርቶት ነበረ። እንግዲህ ከዚህ በኋላ ተቃውሞ ስለበዛ ቀን ሰውታል። እንግዲህ እንኳንም እዛ ያልገባ በእውነት ጨፌ ኦሮሚያም ጋብዘውት ነበር አሉ። እንግዲህ በደንብ ለማስረዳትና ይሄ ሰው እዛ ሄዶ እግዚአብሔር ያሳያችሁ፣ አሁን ጨፌ ኦሮሚያ ገብቶ እንሽ መልስ እነማ በተቀመጡበት ሰግጡ፣ ፈሙ። ከዚህ በላይ እንግዲህ ምን ምን እንዲያደርጉን አዶናይ እባክህ እባክህ እባክህ ፓርላማው ላይ ገብተህ ሰግጡ ፈምሱ አብዛኛው እንቅልፋም ነው አብዛኛው እጅ ነው የሚያወጣው በቃ ፓርላማ ስትገባ ማየት ያለብህ ግራ ቀኙን ዩ አመራም ተመራመሩ ሁለሁሉ ነገር እጃችሁን አታውጡ በቃ ምናምን አትበሉ ለፓርላማ የሚመከረው ያ ነው እንጂ ፓርላማ ገብተህ ሰግጡ በያዛችሁ ሰግጡ ሰው ምንም ሊላችሁ ይችላል አላህን ተማምናችሁ በጌታ ሆናችሁ እግዚአብሔርን ይዛችሁ ሰግጡ ካልኩ፣ የፓርላማ ሰው አብዛኛው እንቅልፋም ነው፣ እያየው ነው። አብዛኛው አፍንጫውንም እንትን እንደዚህ የሚጎረጉር ነው። በቃ እጁን ጣ ሊከት ይችላል። እዚህ አፍ ውስጥ ይሄ ነው የሚቀር። ለፓርላማ ሰው ሰግጥ አይባልም። በሆነ ተፈምሳላችሁ። እግዚአብሔር ያሳይ። ጨፌ ኦሮሚያ ሄደ እዚህ በእውነት ትክክል አይደለም ማለት ነው። ወደ እንትን እንሄዳለን አጫጭር አድርገ ነው። የመጨረሻዋን የእርቋን እናያለን። አሁን የምንሄደው በዚህ በሰሜኑ የሀገራችን ክፍል በአማራ ክልል ነዳጅ እየወጣ ነው። የሚገርም ነዳጅ እየወጣ ነው። ነዳጁ ከወጣ በጣም ረጅም ጊዜ ሆኖታል። ዜናዎች የተሰሩ እኛ ከዚህ በፊት መረጃ ቲቪም ላይ እያለን አቅርበንላችሁ ነበረ። እንግዲህ ደወሎ ለገሂዳ አካባቢ ያለው የነዳጅ ክምችት ለአመታት ጥቅም ላይ አለም። ነዳጁ እንግዲህ በቃኝ ብሎ እየፈሰሰ ነው፣ ፈንድቶ እየፈሰሰ ነው። እና የሽንት ቤት እንትን አይደለም። እንደምትመለከቱት ክልሉ አማራ ስለሆነ ነዳጁ አማራ ጋር ስለወጣ ቦታው ላይ ይሄ ነገር መደረግ የለበትም።